የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች ሰዎች እንደምናላችሁ፣ ሰላምታችን በያላችሁበት ይድረስ። እነው አዳዲስና ወቅታዊ መረጃዎችን አዘጋጅተን ለእናንተ ማድረስ ጀምረናል። ከኢትዮኒስ የዜና ጉዞ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ ማርስ ዜናዎችን አስቀድማለሁ። አሜሪካ በኢትዮጵያና ኤርትራ መካከል ግጭት እንዳይቀሰቀስ መከላከል ላይ ማተኮር እንዳለባት ይፋ አድርጋለች። ዩናይትድ ስቴትስ በኢትዮጵያ ኤርትራና ሶማሊያ መካከል አዲስ ግጭት እንዳይቀሰቀስ መከላከል ላይ ማተኮር እንዳለባት ፕሬዚዳንቷ ትራምፕ አዲስ ፖሊሲ ይፋ አድርገዋል በዝርዝር እናዋለን። በአማራ ክልል በማስረሻ ሰጤና አቶ አረጋ ከበደ መካከል ተፈረመ የተባለ የሰላም ስምምነት ማነጋገሩን ቀጥሏል የብልጽግና አገዛዝ ከነ ማስረሻ ሰጤ ጋር ስምምነት ደረስኩባቸው ያላቸው ነጥቦችን ይፋ ሁኗል በሌላ በኩል በክልሉ የተለያዩ አካባቢዎች በአገዛዝ ጦርና አፋኗያሎች መካከል የሚደረገው ውጊያ ዛሬም በቀንና በሌሊት ተባብሶ ቀጥሏል በዝርዝር እንመለከተዋለን የፖለቲካ ፓርቲዎች እጩዎች በምርጫ ለመወዳደር ከሚወዳደሩበት የምርጫ ክልል የድጋፍ ፊርማን ለምርጫ ቦርድ እንዲያቀርቡ ያስገድድ የነበረ ድንጋጌ በመጪው ግንቦት ለሚካሄደው ምርጫ ተፈጻሚ እንዳይሆን የብልጽግና ፓርላማ ማገዱ ሰምቷል። ለምን የሚለውን በዝርዝር እናያለን። የኢትዮጵያ መንግስት በወንጀል የሚፈለጉና ወደ ቻይና፣ ብራዚልና ደቡብ አፍሪካ የሸሹ ዜጎችን አገሮቹ አሳልፈው እንዲሰጡት እሱም ተመሳሳይ ተግባራት እንዲፈጽም የሚፈቅድለት ረቂቅ ሕግ ለፓርላማ ቀረበ። የቀረበው ህግ በሦስቱ ሀገራት የተፈረሙ ስምምነቶች ሲሆኑ ወደ ህግ ተቀይረው ለፓርላማ የቀረቡ ናቸው ተብሏል። በዝርዝር የምንመለከተው ነው። የምዕራብ አፍሪካዊቱ ሀገር ቤኒን ወታደሮች ፕሬዚዳንት ፓትሪስ ታሎንን ከስልጣን ማውረዳቸውን ይፋ አድረጉ። ወታደሮቹ በብሔራዊ ቴሌቪዥን በአስተላለፉት መልእክት ፕሬዚዳንታቸውን አውርደው ስልጣን መቆጣጠራቸውን ይፋ አድርገዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ከዶናልድ ትራምፕ የሰላም ልዑክ ስቲቭ ዊትኮፍ እና ከአሜሪካው ፕሬዝዳንት አማች ያሬድ ኩሽነር ጋራ በጣም ገንቢ የስልክ ጥሪ እንዳደረጉ ይፋ አድርገዋል። ዜሌንስኪ ሩሲያ ከዩክሬን ጋር ያላት ጦርነት ለማስቆም የደረገው ስምምነት ተግባራዊ ማድረጓን እንዴት ማረጋገጥ እንደሚቻል መወያየታቸውና ከአሜሪካ ጋር መስራት ለመቀጠል ቁርጠኛ መሆናቸውን ይፋ አድርገዋል። የተወደዳችሁ የኢትዮ ኒውስ ቤተሰቦች አብራችሁ ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይውላችሁ። ወደ ዝርዝሩ አልፋለሁ። አሜሪካ በኢትዮጵያና ኤርትራ መካከል ግጭት እንዳይቀሰቀስ መከላከል ላይ ያተኮረ ተግባር ይል ተገብር ነው አለችም። የዩናይትድ ስቴትስ በኢትዮጵያ ኤርትራና ሶማሊያ መካከል አዲስ ግጭት እንዳይቀሰቀስ መከላከል ላይ ማተኮር እንዳለባት የፕሬዚዳንት ዶናልድ ትራምፕ አስተዳደር ይፋ ያደረገው የብሔራዊ ደህንነት ፖሊሲ ሰነድ አሳይቷል። በፕሬዝዳንት ጽሕፈት ቤት ወይም ዋይት ሀውስ በኩል ከትላንት በስቲያ ዓርብ ይፋ ያደረገው የብሔራዊ ደህንነት ስትራቴጂ ዩናይትድ ስቴትስ አፍሪካን በተመለከተ የምትከተለውን አቋም መለወጥ እንደሚኖርበት ምክረ ሀሳቦችን አቅርቧል። ለረጅም ጊዜ አሜሪካ አፍሪካን በተመለከተ የተከተለች ፖሊሲ እርዳታና ሊበራል ሪዮታለም ማስፋፋት ላይ ያተኮረ እንደነበር የተቸው ሰነዱ ከእንግዲህ የግጭትን መቀነስና የጋራ ጥቅም ያለውን የንግድ ግንኙነት ማጎልበት ማስቀደም እንደሚኖርበት ያትታል። ሰነዱ እንደሚለው የዩናይትድ ስቴትስ አቋም ከውጭ እርዳታ ይልቅ የአፍሪካ ዴ የተትረፈረፈ የተፈጥሮ ሀብትና የተደበቀ ምቃቅም ለመጠቀም ወደሚያስችል የመዋለን ዋይና የእድገት ግንኙነት መሸጋገር አለበት ሲል ይደመድማል። ዲሞክራቲክ ሪፐብሊክ ኮንጎ እና ሱዳን በመሳሰሉ ሀገራት በመካሄድ ላይ የሚገኙ ጦርነቶችን በድርድር መፍትሄ ማበጀት አሜሪካ ከአፍሪካ ጋር ያላትን ግንኙነት ለመለወጥ እድል ይሆናሉ ከተባሉ አማራጮች መካከል ቀዳሚ ሆነዋል። በኢትዮጵያና ኤርትራ እንዲሁም ሶማሊያ መካከል አዳዲስ ግጭቶች እንዳይቀሰቀሱ መከላከል በአሜሪካ የብሔራዊ የጸጥታ ስትራቴጂ እንደ አማራጭ የቀረበው ሌላኛው ሀሳብ ነው። ዩናይትድ ስቴትስ ከአፍሪካ ጋር እርዳታን ወደ ንግድ እና መዋዕለ ንዋይ ተኮር ግንኙነት መሸጋገር እንዳለበት የሚገልጸው ሰነድ ገበያዎቻችን ለአሜሪካ እቃዎችና አገልግሎቶች ለመክፈት ቁርጠኛ ለሆነው ብቁና አስተማማኝ ሀገራት ቅድሚያ ሊሰጥ ይገባል ሚል ምክረ ሀሳብን ይዘዋል። አሜሪካ በቀጠናው ግጭትና ጦርነት እንዲያቆም ጥረት እያደረገች የቆየች ሲሆን በአሁኑ ሰዓት በተለይ በአፍሪካ ቀንድ ኢትዮጵያ፣ ኤርትራና ሶማሊያ ወደ ግጭት እንዳይገቡ በቅድሚያ የምሰራበት ጉዳይ ነው ማለት የትራምፕ አስተዳደር የውጭ ጉዳይ ፖሊሲውን ይፋ አድርጓል። አሜሪካ በቀጠናው ግጭትና ጦርነት እንዲቆም ጥረት ያደረገች ሲሆን ባለፉት ሳምንታት ለብልጽግናው መሪ አብይ አህመድ የቀጠናው ሰላምና መረጋጋት በተመለከተ የውጭ ጉዳይ ኃላፊው ደውለው እንደነገሯቸውም ተዘግቧል። የአሜሪካው ማርኮ ሩቢዮ ለብልጽግናው መሪ አብይ አህመድ ስልክ ደውለው በቀጠናው ሰላምና መረጋጋት ላይ ተወያይተዋል የሚለው ከዋይታው ሲወጣ ዜና መዘገባችን የሚታወስ ሲሆን ስልክ የተደወለላቸው አብይ አህመድና መንግስታቸው ግን ጉዳዩን በተመለከተ እስካሁን ያሉት ነገር የለም። በአማራ ክልል በማስረሻ ሰጤና አቶ አረጋ ከበደ መካከል ተፈረመው የተባለው ስምምነት ማነጋገሩን ቀጥሏል። የብልጽግናው አገዛዝ ከነ ማስረሻ ሰጤ ጋር ስምምነት ላይ ያደረስኩባቸው ያላቸው ነጥቦች ይፋውነዋል። በሌላ በኩል በክልሉ የተለያዩ አካባቢዎች በአገዛዝ ጦርና ፋኖ መካከል የሚደረገው ውጊያም ዛሬም በቀንና በሌሊት ተባብሶ ቀጥሏል። የአማራ ፋኖ ህዝባዊ ድርጅት ወኪል ነው በሚል የአማራ ክልል የብልጽግና ርዕሰ መስተዳድር አረጋ ከበደ ከማስረሻ ሰጤ ጋር የሰላም ስምምነት ፈራረም ከተባለ ጊዜ ጀምሮ ጉዳዩ አነጋጋሪ ሆኖ ቀጥሏል። በርድር ሽፋን ወደ ብልጽግና የገቡት የቀድሞው የአፋድ አመራሮች የሆኑት ማስረሻ ሰጤና መስፍን ከፈለኝ ለአገዛዙ ሚዲያዎች መግለጫ ሰጥተዋል። የአማራ ፋኖ ህዝባዊ ድርጅት በሊቀመንበር እስክንድር ነጋ በኩል ከብልጽግናና አገዛዝ ጋራ ለአንዲት ሰከንድም ተራረን አናውቅም ሲል ተደጋጋሚ መግለጫ ማውጣቱ የሚታወስ ሲሆን ማስረሻ ሰጤና መስፍን ከፈለኝ በበኩላቸው ራሳቸውን የአፋድ አመራርና ወኪል አድርገው ከአገዛዙ ጋር ስለመስማማታቸው ነጥቦቻቸውንም በመግለጫቸው ይፋ አድርገዋል። የአማራ ፋኖ እንቅስቃሴ በግብፅና ሻቢያ ተጠልፏል ሲሉ የፈረጁት ማስረሻ ሰጤና መስፍን ከፈለኝ ከብልጽግና አገዛዙ ጋር ሆነው ለአሰብ እንደሚሞቱ በመግለጫቸው ወቅት ተናግሯል። ከአገዛዙ ጋር ተስማምተው የገቡት ግለሰቦቹ በመግለጫቸው ከአገዛዙ ጋር ተስማማንባቸው ያላቸውን ነጥቦች ሲዘረዝሩም ተሰምተዋል። በዚህም የአማራ ህዝብ በማንነቱ እንዳይገደል እንዳይሳደድና እንዳይፈናቀል፣ የተፈናቀሉ ዜጎች እንዲመለሱ ማድረግ፣ አማራ ክልል እኩል የመልማትና የመጠቀም መብት እንዲኖረው፣ በፋኖስም በፌዴራልም ሆነ በክልል ማረሚያ ቤቶች ያሉ አባላቱ እንዲፈቱ የሚሉና ሌሎችም ነጥቦች ተስማምተንባቸዋል ሲሉ የጠቀሷቸው ሆነዋል። እነ ማስረሻ ሰጥ የተስማማንባቸው ያላቸው ነጥቦች ታዲያ በቀጥታም ሆነ በተዘዋዋሪ የብልጽግና አገዛዝ የአማራ ህዝብ በተመለከተ የሚከተለውን የአገዛዙ ስልትና ጭቆና በስምምነት ሰበብ እያጋለጠ ሆኗል። አገዛዙ የአማራ ህዝብ በማንነቱ እንደሚገደል እንደሚሳደድና እንደሚፈናቀል የተፈናቀሉ አማራዎችም ወደ ቀያቸው እንዲመለሱ እንደማያደርግ አማራ ክልል እኩል የመልማት እንዳይመጠቀም መብት እንዳይኖረው እንደሚሰራና እንደሚተገብር በፋኖ ስምና ፌዴራልም ሆነ በክልሎች እስር ቤቶች ታስረው የሚገኙ በርካታ አማራዎች ምራቸውንና ሌሎች በአገዛዙ ሆን ተብሎ በፖሊሲ ደረጃ የሚፈጸሙ በደሎች ምራቸውን ያረጋገጠው ሆኗል። የአማራ ፋኖ ትግል መሰረታዊ ጥያቄዎች የሌሉት አድርጎ ሲያጣጥል የከረመው የብልጽግና አገዛዝና መሪዎቹ አሁን ላይ ከግለሰቦቹ ጋር ያደረጉት ስምምነት ላይ የሕዝብ በደሎችን አምኖ ጥያቄዎች ምራቸውን ተቀብሎ ፊርማውን በማኖር የፋኖን ትግል መሰረታዊ ጥያቄ በቀጥታም ሆነ በተዘዋዋሪ እውቅና ለመስጠት ተገድደዋል። ይህ በእንዲህ እንዳለ በክልሉ የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ሊሸካከል የሚደረጉ ውጊያ ዛሬም ቀጥሏል። በደቡብ ጎንደር ዞን ሰዴ ሙጃ፣ ታች ጋይንትና ላይ ጋይንት ወረዳዎች ባለፉት ቀናት የተቀሰቀሰ ውጊያ ዛሬም በተለያዩ አካባቢዎች መቀጠሉን ነው የፋኑ የፋኖ የመረጃ ምንጫዎች ለኢትዮኒውስ የተናገሩት በላይ ጋይንት ወረዳ ዛጎቻ አካባቢ፣ በታች ጋይንት ወረዳ አንሰታ ጊዮርጊስ እና አጋጥ ሚካኤል እንዲሁም በስማዳ መገንጠያ ዳሞት ጥጣጥራና ውሃ ምድር በቀንና በሌሊት ውጊያ መቀጠሉን የተሰማው በሶስት ወረዳዎች በቀጠለው ከባድ ውጊያ ከፍተኛ ሰብዓዊና ቁሳዊ ጉዳት ተመዝግቧል ያሉት የፋኖ የመረጃ ምንጮች ናቸው። በተመሳሳይ ኢትዮጵያና ሱዳን በሚዋሰኑበት ምዕራብ ጎንደር ዞን መተማ ወረዳ ለተከታታይ ቀናት ውጊያ መቀጠሉ ተሰምቷል። በዞኑ መተማ ወረዳ አሻሚጥና በአምባ ውሃ በተባሉ አካባቢዎች የተደረገ ውጊያ ተከትሎም የአገዛዙ ጦር ምሽጉን ጥሎ ወጥቷል ሲሉም የፋኖ የመረጃ ምንጮች ለኢትዮኒስ ተናግረዋል። የፋኖ ኃይሎች በበኩላቸው በአካባቢው በቀጠለው ውጊያ ድል አስመዝግበናል ብሏ። በክልሉ ደቡብ ወሎ ዞን የፋኖ ከፍተኛ አመራሮች አሉበት በሚል ውጊያ ያገረሸበት የከለላ ወረዳ ደገር ቀጠና ዛሬም ውጊያ እየተደረገበት እንደሚገኝ የመረጃ ምንጮች ነግረውናል። የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ዝዋይ ድርጅት በጋራ በተሰለፉበት በዚህ ውጊያ አገዛዙ ከሁሉና ሸ አቅጣጫ ኃይል እየጨመረ ውጊያው ቀጥሏል ተብሏል። በደገር ከተማና ዙሪያው በቀጠለው ውጊያ አገዛዙ ያልተቋረጠ የድሮን ስምሪት ከማድረጉም በላይ ከባድ የጦር መሳሪያዎች እየተጠቀመ በንጹሃንና ንብረት ላይ ጉዳት እያረሰ መሆኑን የአካባቢው መረጃ ምንጮች ተናግረዋል። በተመሳይ በሰሜን ሸዋ ዞን የፍራታና ግድም ወረዳ ካራለጎማ አካባቢ የፋኖ ኃይሎች በከፈቱ የደፈጣ ውጊያ በርካታ የአገዛዙ ወታደሮች መገደላቸውም ተሰምቷል። የአገዛዝ ጦር በእንቅስቃሴ ላይ ያለ በተከፈተበት የፋኖ የደፈጣ ውጊያ የአየር ወለድ ኮማንዶ መቶ ሦስተኛ ክፍለ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ያሉት የመረጃ ምንጮቻችን፣ በሌላ በኩል የአገዛዝ ጦር በምስራቅ ጎጃም ዞን ነብሴ ሳር ምድር ወረዳ የተለያዩ አካባቢዎች የነዋሪዎችን ቤት ንብረት በገፍ እየዘረፈ ነው ሲሉ ነዋሪዎች ቅሬታቸውን አሰምተዋል። በተለይም በወረዳዋ ሰኞ ገበያና ድቦ አካባቢ ሆቴሎችና ሱቆች ጨምሮ የንብረት ዘረፋዎች በአገዛዝ ጦር እየተፈጸሙ እንደሆነ ነዋሪዎች ተናግረዋል። የፖለቲካ ፓርቲዎች በምርጫ ለመወዳደር ከሚወዳደሩበት የምርጫ ክልል የድጋፍ ፊርማ ለምርጫ ቦርድ እንዲያቀርቡ ያስገድድ የነበረው ድንጋጌ በመጪው ግንቦት ለሚካሄደው ምርጫ ተፈጻሚ እንዳይሆን በፓርላማ ታግዷል። በምላ አገሪቱ ጦርነትና ቀውስን የቀሰቀሰው የብልጽግና አገዛዝ ይህንን ያገደው ስልታዊ በማድረግና የፖለቲካ ፓርቲዎች ተንቀሳቅሰ መስራት የሚችሉበት ሀገር እንዲሁም ሰላማዊ ምርጫ ሊካሄድ የሚፈልግ ህዝብም ሆነ ኃይል የለም በማለት መነሻነት እንደሆነ የተለያዩ ሰዎች አስተያየታቸውን ሰጥተዋል። የኢትዮጵያ የህዝብ ተወካዮች ምክር ቤት ህዳር 25 ቀን 2018 ዓ ም አካሄደው በተባለው ሶስተኛ መደበኛ ስብሰባው ስድስተኛው ሀገራዊ ምርጫ በኮቪድ-19 ወረርሽ ምክንያት እንዳይፈጸም አድርጎ የነበረውን ውሳኔ በመጪው ግንቦት 2018 ዓ.ም ይካሄዳል ተብሎ የሚጠበቀው ምርጫ እንዳይተገበር ወስኗል። የምክር ቤቱ አፈ ጉባኤቱ ታገሰ ጫፎ የውሳኔ ሐሳቡን በተመለከተ በሰጡት ማብራሪያ በኢትዮጵያ ምርጫ ፖለቲካ ፓርቲዎች ምዝገባና ምርጫ ስነ ምግባር አዋጅ 1162/2011 አንቀጽ 32 ንጉስ አንቀጽ ሁለት ድንጋጌ በሰባተኛው ሀገራዊ ምርጫ ተግባራዊ እንዳይሆን የታመነበት መሆኑን ተናግረዋል። በአዋጁ መሰረት የእያንዳንዱ ፖለቲካ ፓርቲዎቹ ለዚህ ተወካዮች ምክር ቤት የሚወዳደር ከሆነ በሚወዳደርበት የምርጫ ክልል ከሚኖሩ መራጮች ሁለትሺ ድጋፍ ፊርማ ማቅረብ ሲኖርበት ለሕዝብ ተወካዮች ምክር ቤት የምትወዳደር ሴት አካል ጉዳተኛ ከሆነች አንድ ሺ ለክልል ምክር ቤት ከሆነ ደግሞ አምስት መቶ የድጋፍ ፊርማ ማቅረብ ይጠበቅበታል። ለሕዝብ ተወካዮች ምክር ቤት የምትወዳደር ሴት የፖለቲካ ፓርቲዎቹ አንድ ሺ አምስት መቶ እንዲሁም ለክልል ምክር ቤት ሰባት መቶ ሀምሳ የድጋፍ ፊርማ የምትወዳደርበት አካባቢ እንድታሰባሰብ አዋጁ ይደነጋል። ይሁን እንጂ አፈ ጉባኤው እንዳሉት በሰጡት ማብራሪያቸው ላይ በስድስተኛው ምርጫ በኮቪድ-19 ወረርሽኝ ምክንያት ተፈጻሚ እንዲሆን ተወስኑ የነበረው አሰራር በመጪው ሰባተኛው ሀገራዊ ምርጫ ተፈጻሚ እንዳይሆን በኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት አማካኝነት በተደጋጋሚ መጠየቁን አስረድተዋል። ከምርጫ ቅድመ ዝግጅት እስከ ምርጫ ቀን ድረስ የሚከናወኑ በርካታ ስራዎች መኖራቸው የድጋፍ ፊርማ ለማሰባሰብ በቂ ጊዜ ባለመኖሩ የፓርቲዎች እጩዎች የድጋፍ ፊርማ ለማሰባሰብ እንደሚቸገሩ መግለጻቸውና ድንጋጌው እንዲታገድ በቃልና በጽሑፍ ጥያቄ ማቅረባቸውን ተናግሯል። የፖለቲካ ፓርቲዎች ጥያቄ እያቀረቡ ባለበት ሁኔታ የድጋፍ ፊርማ ማሰባሰብ ተግባራዊ ይደረግ ቢባል በምርጫ የሚወዳደሩና የሚሳተፉ የፖለቲካ ፓርቲዎች የሚጎዳ መሆኑ ይህንን ማስቀረት አስፈላጊ እንደሆነ ታምኖበት አዋጁ እንዲሻሻል አስገዳጅ ሆኗል። ማለት ፓርላማ ማገዱት ሰምቷል። ነገር ግን ከሳቸው ከፓርቲው አመራርና አፈ ጉባኤ ጨምሮም በርካታ የተቃዋሚ ፓርቲና ብልጽግና የተሾሙ አመራሮችን ጨምሮ ወደ ትውልድ አካባቢያቸው ወይም ተወዳድረው ወደ ተሸነፉበትና ድጋሚ ሊመረጡበት ወደሚፈልጉበት አካባቢ የመሄድ የሰላም ሆነ የተቀባይነት ችግር ስላለባቸው አሁን ላይ ይህንን አዋጅ ፓርላማው በማገድ በቀጥታ አዲስ አበባ ቁጭ ባሉበት ተመርጠዋል ተብለው ወደ ፓርላማ እንዲገቡና እንዲሾሙ የሚያስችል ስርዓትን ውስጥ ለውስጥ እየዘረጋ ነው ለሚለው የብልጽግና ሴራ ብዙዎቹ ትችት እያሰሙ ነው። የኢትዮጵያ መንግስት በወንጀል የሚፈለጉና ወደ ቻይና፣ ብራዚልና ደቡብ አፍሪካ የሸሹ ዜጎችን አገሮቹ አሳልፈው እንዲሰጡ፣ እሱም ተመሳሳይ ተግባራት እንዲፈጽም የሚፈቅድለት ረቂቅ ለፓርላማ ቀረበ። የቀረበው ህግ በሶስቱ አገሮች የተፈረሙ ስምምነቶች ሲሆኑ ወደ ህግ ተቀይረው ለፓርላማ ቀርበዋል። የመጀመሪያው ስምምነት በኢትዮጵያና በቻይና መንግስት መካከል የተደረገ ሲሆን ስምምነቱ በወንጀል ጉዳዮች የጋራ የህግ ትብብር ለማድረግ የተፈጸመ መሆኑን በሰነድ ማብራሪያ ላይ ተቀምጧል ማለት ሪፖርተር ጋዜጣ ዘግቧል። ምክር ቤቱ ህዳር 25 ቀን 2018 ዓ ም በአካሄደው ጉባኤ ተወያይቶ ለዝርዝር እይታ ያመራቸው ረቂቅ ህጎች የተለያዩ የወንጀል መረጃዎችና ማስረጃዎችን በመለዋወጥ ወንጀለኞች ከቅጣት የማያመልጡበት ሁኔታ ለመፍጠር የሚያገለግሉ ናቸው ተብሏል። ከቻይና መንግስት ጋር የተረሰው ስምምነት በወንጀል ምርመራ፣ ክስና የክርክር ሂደት የሁለቱን ሀገሮች የህግ አካላት ስራ ውጤታማ ማድረግ፣ የወንጀል መከላከል ውጤታማነትን ለማሳደግ ታስቦ የተፈረመ ስምምነት ነው ተብሏል። የፋይናንስ መረጃና የወንጀል ሪከርዶችን ጨምሮ ለምርመራ የሚያግዙ መረጃዎችና ሰነዶች መለዋወጥ፣ የተጠርጣሪና የምስክር ቃል መቀበል፣ በወንጀል የሚፈልጉ ሰዎችን እቃዎችን ለማፈላለግና መለየትና መጥሪያ ማድረግን ያካትታል ቀጥታል። ተብሏል በተመሳሳይ የሰዎችን ምስክርነትና ምርመራን እንዲያግዙ መጥራት፣ በስር ላይ የሚገኙ ግለሰቦችን ለምስክርነት ሲፈልጉ ወይም ምርመራ እንዲያግዙ ማስተላለፍ፣ የብርበራና የንብረት ማገድ ትእዛዞችን ማስፈጸም፣ የወንጀል ፍሬዎችን ማፈላለግ፣ መያዝና መውረስ፣ የገንዘብ ቅጣቶችን የካሳ ትዛዞችን ማስፈጸምና በህግ ጉዳዮች ላይ መረጃ መለዋወጥን የሚፈልጉ ጉዳዮች ናቸው ተብለዋል። የተመዘበረ ወይም የወንጀል ፍሬ የሆነ ንብረት በተመለከተ ትብብር በተጠየቀበት ሀገር የተገኘና የተያዘም የተወረሰ ንብረት ለመያዝ ለመውረስ በተባበረ አገር የወጣ ወጪ ብቻ ተቀንሶ የቀረው ንብረት ወደ ትብብር ጠያቂው አገር የመለስ ግዴታ ትብብር በተጠየቀበት ሀገር እንደሚወድ ቀረቅ ያብራራል። ሁለተኛው በደቡብ አፍሪካና በኢትዮጵያ መንግስታት መካከል በወንጀል ጉዳዮች ላይ የሚፈልጉ ሰዎችን አሳልፎ ስለመስጠት ስምምነት ተፈጽሟል። ሌላው በብራዚል ተመሳሳይ ስምምነቶች ለፈጸም ቀርቦ የኢትዮጵያ ፓርላማ አዋጁ ለማጽደቅ እየሰራ እንደሆነ ተሰምቷል። የምዕራብ አፍሪካዊቷ ሀገር ቤኒን ወታደሮች ፕሬዚዳንት ፓትሪስ ታሎንን ከስልጣን ማውረዳቸውን ይፋ አድርገዋል። ወታደሮቹ በብሔራዊ ቴሌቪዥን ባስተላለፉት መልእክት ፕሬዚዳንቱን አውርደው ስልጣን ተቆጣጥረናል ብለዋል። በቤኒን የሚገኘው የፈረንሳይ ኤምባሲ እንደገለጸው የፕሬዚዳንቱ መኖሪያ አካባቢ የተኩስ ድምፅ ተሰምቷል። የአገሪቱ ወታደሮች የህገ መንግስቱን ተግባራዊነት እንዳገዱም ገልጸዋል። በተጨማሪም የቤኒን የአየር ክልል ከበረራ ውጭ የተደረገ ሲሆን የድንበር አካባቢዎች እንቅስቃሴም ታግዷል። ወታደራዊ አዛዡ ሉተናንት ኮሎኔል ቲግሪ ፓስካል ወታደራዊ የሽግግር መንግስት ካውንስል መሪ ሆነው ተሹሟልም ተብሏል። የ67 ዓመቱ ፕሬዚዳንት ፓትሪስ ታሎን ሁለተኛው የስልጣን ዘመናቸውን አጠናቀው በቀጣይ ዓመት ሚያዝያ ላይ አሰራራቸው እንደሚያስረክቡ እየተጠበቀ ነበር። የጥጥ ንጉሥ በሚል ቅጽል ስም የሚታወቁ ተነጋዴው ፕሬዚዳንት እንደ አውሮፓውያን አቆጣጠር በ2016 ነበር ለመጀመሪያ ጊዜ ስልጣን የያዙትም ለሶስተኛ ጊዜ ፕሬዚዳንት የመሆን ፍላጎት እንደሌላቸውና በምርጫ እንደማይወዳደሩም ሲገልጽ ቆይተዋል። የቤኒን የመፈንቅለ መንግስት ዜና የተሰማው ከሳምንት በፊት በጊኒ ቢሰዋ ወታደሩ ስልጣን መያዛቸውን ካስታወቁ በኋላ ነው። መፈንቅለ መንግስት የተፈጸመባት የጊኒ ቢሳዋ ፕሬዚዳንት ኡማሮ ሲሲኮ ኦምባሎ ወደ አጎራባቸው ሀገር ሴኔጋል ገብተዋል። በቅርብ ዓመታት ውስጥ በምዕራብ አፍሪካ መፈንቅለ መንግስት ዋና ስራ ሆኖ ተበራክቷል። እስካሁን ድረስ በቡርኪና ፋሶ፣ በጊኒ፣ በማሊ እና በኒጀር ወታደራዊ መፈንቅለ መንግስቶች ተፈጽሟል። የምዕራብ አፍሪካ የጸጥታና ደህንነት ስጋት ከጊዜ ወደ ጊዜ እየተባሰ መጥቷል ሲል ቢቢሲ ዘግቧል። የዩክሬን ፕሬዚዳንት ቮሎድሚር ዘለንስኪ ከዶናልድ ትራምፕ የሰላም ልዑክ ስቲቭ ዊትኮፍና ከአሜሪካው ፕሬዚዳንት አማች ያሬድ ኩሽነር ጋር በጣም ገንቢ የስልክ ውይይት አድረግኩ አሉ። ዘለንስኪ ሩሲያ ከዩክሬን ጋር ያላትን ጦርነት ለማስቆም የሚደረግ ስምምነት ተግባራዊ ማድረጓን እንዴት ማረጋገጥ እንደሚቻል መወያየታቸውና ከአሜሪካ ጋር መስራት ለመቀጠል ቁርጠኛ መሆናቸውንም ተናግረዋል። ቢቢሲ እንደዘገበው የዩክሬን ባለስልጣናት ከሩሲያ ጋር የሰላም ስምምነት ላይ ለመድረስ በሚደረገው ጥረት ላይ ለሶስተኛ ቅሙ ውይይት ላይ ከሚገኙት ከማያሚ የስልክ ውይይቱ ተሳትፏል ተብሏል። ሞስኮ ምንም አይነት ስምምነት ያደረገች አይመስልም ይላም ቢቢሲ። በዩክሬን ላይ ከፍተኛ የቦምብ ድብደባ ማድረጓን ቀጥላለች። ዩክሬን ሰላምን ለማምጣት ከአሜሪካ ጎን በቅን ልቦና መስራቷን ለመቀጠል ቆርጣ ተነስታለች ሲሉም ዘለንስኪ በኤክስ ገጻቸው ላይ አስፍረዋል። ብዙ ገጽታዎችን ሸፍነናል። የደም መፋስን ለማስቆምና አዳዲስ የሩሲያ ሙሉ ወረራ ስጋትን ለማስወገድ የሚያስችሉ ቁልፍ ነጥቦች ላይም ተወያይተናል ብለዋል። ሩሲያ በአንድ ሌሊት በዩክሬን ላይ ተጨማሪ የአየርና የሚሳይል ጥቃቶች ያደረገች ሲሆን የዩክሬን የአውሮፓ ህብረት አጋሮች ጥቃቱን አውግዘዋል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን በማህበራዊ ሚዲያ ባስተላለፉት መልእክት ከዘለንስኪ ጋር እንደተነጋገሩና ሙሉ አጋርነታቸውን እንዳቀረቡ ተናግረዋል። ፈረንሳይ ግጭቶችን ለማርገብና የተኩስ አቁም ስምምነት ለማድረግ ከሁሉም አጋሮች ጋር ለመስራት ቁርጠኛ ነች ሲሉ ማክሮን ተናግረዋል። ቀደም ሲል ማክሮን ሰኞ ዕለት በለንደን የሚደረገው ውይይት ላይ ከዘለንስኪ ከዩኬ ጠቅላይ ሚኒስትር ሰር ኪር ስታርመርና ከጀርመን መራሄ መንግስት ፍሬድሪክ ሜርዝ ጋራ እንደሚቀላቀሉ አረጋግጠዋል። አራቱ መሪዎች የዩክሬን ከጦርነቱ በኋላ ደህንነት ለማረጋገጥ ስምምነት ላይ ለመድረስ የታለመው የአሜሪካና የዩክሬን ባለስልጣናት መካከል ስለሚደረጉ ውይይቶችም ይነጋገራሉ ይላል ቢቢሲ። ከሁለት ሳምንት በፊት አራቱ መሪዎች በበይነ መረብ ተገናኝተው የተኩስ አቁም ስምምነት ሲደረግ ወደ ዩክሬን ሊሰማራ ስለሚችል የአውሮፓ የሰላም አስከባሪ ኃይል ተወያይተዋል። ሰር ኪር ዩክሬን የራሷን የወደፊት ሁኔታ መወሰን እንዳለባት በተደጋጋሚ ተናግረዋል። የበጎ ፈቃደኞች የሰላም አስከባሪ ኃይል ጥምረት የአገሪቱን ደህንነት በማረጋገጥ ረገድ ወሳኝ ሚና እንደሚጫወትም ተናግረዋል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ወደ ዩክሬን የተሰማሩ ወታደሮች የጥቃት ኢላማዎች ይሆናሉ በሚል እንዲህ አይነቱን ኃይል የሚደግፍ ሀሳብን ውድቅ አድርገዋል። ማለት ቢቢሲ የዘገበው። የተወድዳችሁና የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ ይመኛለሁ።